በጉራጌና በምስራቅ ጉራጌ ዞኖች በውልቂጤ ዩኒቨርሲቲ እንደዚሁም በጉራጌ ልማትና ባህል ማህበር አዘጋጅነት በውልቂጤ ከተማ በተካሄደው የጉራጌ ህዝብ ባህል፣ ቋንቋና ታሪክ ሲምፖዚየም ላይ የብሔሩን ባህል፣ ታሪክና ሴት አጉልተው የሚያሳዩ ባህላዊ ክዋኔዎች ቀርቧል። ጉራጌን ህዝብ አንድነት ይበልጥ ማጠናከርና ባህላዊ ሴትን ለቀጣይ ትውልድ በአግባቡ ሰንዶ ማስተላለፍን ዓላማ ባደረገው ሲምፖዚየም ላይ የጉራጌ ህዝብ ዘመናዊ የዳኝነት ስርዓት ባልተጠናከረበት ወቅት ፍትሐዊ የሆነ ፍትህን ለመስጠት የጆካ ቂጫ፣ የጎርደና ሴራ፣ ፍራጌዘኘ ሴራ እንዲሁም የስናኖ ሴራን በመጠቀም ዘላቂ ሰላምን ያሰፈንበትንና አሁንም እሴቱ አድርጎ እየተጠቀመበት እንደሆነ በተዘጋጀው መድረክ በስፋት ተነስቷል። በዕለቱም ከአራቱም የዳኝነት ስርዓት አንዱ የሆነውን የጆካ ቅጫ የዳኝነት ስርዓትም ለታዳሚ ቀርቧል። በሰላም በገጽ አግባሰ በአንከ ብዙ በ ሲምፖዚየሙን መርቀው የከፈቱት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድሩ ዶክተር እንደሻው ጣሰው የጉራጌ ህዝብ ባህል ታሪክና ቋንቋን ለማሳደግ የሚደረገው ርብርብ ተጠናክሮ መቀጠል ይኖርበታል ብለዋል። የጉራጌ ህዝብ በውስጥ ያለውን አንድነት አጠናክሮ ከሌሎች ህዝቦች ጋር ያለውን አንድነት ደግሞ በላቀ ሁኔታ እንዲያጠናክር ከአደራ ጭምር እያሳሰብኩ ይሄ የተጀመረው ስራ በጣም ተጠናክሮ ልቆ ልጆች የሚማሩበት፣ አዛውንቶች የሚመርቁበት፣ ዩኒቨርሲቲዎች የሚመራመሩበት፣ ትውልዶች ባህላቸውን፣ ታሪካቸውን፣ ቋንቋቸውን አውቀው ከየት ወደየት እንሄዳለን የሚሉበትን ነገር የሚወስኑበት ስለሆነ የተጀመረው ስራ ተጠናክሮ እንዲቀጥል አሳስባለሁ። ህዝቦች በጋራ መኖር ከጀመሩበት ጊዜ አንስቶ የጉራጌ ባህል ቋንቋና ታሪክ መጠናት መጀመሩን ያነሱት ርዕሰ መስተዳድሩ፣ ዛሬ ላይ የህዝቡ ባህል ታሪክና ቋንቋ ወጥ የሆነ ይዘትና ቅርጽ እንዲኖረው በጋራ በምርምር በተደገፈ መንገድ ለመስራት ለተጀመረው ጥረትም ምስጋና አቅርቧል። የጉራጌ ባህል ቋንቋ ታሪክ ጥናት ሲጠና መነሻው ዛሬ አይደለም። ህዝቦች በጋራ መኖር ከጀመሩበት ከጋሪዎች ስርዓት ጀምሮ ህዝቦች ታሪካቸውን ለመሰነድ ቋንቋቸውን በጋራ ለማድረግ ባህላቸውን ለማስተሳሰር ከፍተኛ ጥረት ሲያደርጉ ቆይተዋል። ህዝቦች በጋራ መኖር ከጀመሩበት ጊዜ አንስቶ እጅግ በጣም በሺህ የሚቆጠሩ ዘመናት የተቆጠረ ቢሆንም ባህልም ቋንቋም ታሪክም እያደገ እየመጣ ያለ ጉዳይ ነው። አሁን ባለንበት ዘመን ካለው ቴክኖሎጂ ጋር ተሳስሮ ባህል፣ ታሪክና ቋንቋ አላስፈላጊ ችግር ውስጥ የሚገባበት ዘመን ስለሆነ በዚህ መልኩ ተሰባስቦ የህዝቡን ባህል፣ የህዝቡን ታሪክ፣ የህዝቡን ቋንቋ ወጥ የሆነ ይዘትና ወጥ የሆነ ቅርጽ እንዲኖረው በጋራ በምርምር በተደገፈ መንገድ ለመስራት እንደዚህ በመነሳታችሁ ታሪክም ያመሰግናችኋል፣ ትውልድም ያመሰግናችኋል። በርቱ። እውነቱን ላዘጋጁት አካላት ምስጋና ያቀረቡት ርዕሰ መስተዳድሩ ቀጣይነቱ ላይ መስራት ይገባልም ያሉት፣ ለሁለቱ ዞኖች፣ ለወልቂጤ ዩኒቨርሲቲ እንዲሁም ለጉልባማ ብዙ ስራ ባለበት ሰዓት ብዙ አጣብቂኝ ሁኔታዎች ባሉበት ሰዓት በአጭር ጊዜ ይህም ፕሮግራም በዚህ በደመቀ መልክ እንዲዘጋጅ ስላደረጋችሁ በራሴ ና በጉራጌ ህዝብ ስም ከፍተኛ ምስጋና አቀርባለሁ። ይሄ የጀመራችሁ ስራ እንዲጠናከር የመጀመሪያ ነው የመጀመሪያ ስራ ብቻ ሆኖ እንዳይቀር፣ ሁለተኛ፣ ሶስተኛ፣ አራተኛ፣ ሰላሳኛ፣ አርባኛ እያለ እንዲቀጥል፣ ወኔው እንዲኖራችሁ፣ ፍላጎቱ እንዲያድርባችሁ፣ በየጊዜው እንድትንቀሳቀሱ በዚህ አጋጣሚ አሳስባለሁ።